በትግራይ ሾልኮ የወጣው ሰነድ አሁንም መነጋገሪያ ሆኗል። የትግራይ ጊዜያዊ መስተዳድር በበኩሉ አቶ ጌታቸው ረዳን ወርፈዋቸዋል። ምን አሉ? የሚለውን በጥንቅራችን አካተናል። በሌላ በኩል የትግራይ ክልል ፕሬዚዳንት ሌተናል ጀኔራል ታደሰ ወረደ በጅማ ጋሻና ጦር ተሸልመዋል። ከሁለት ዓመት በፊት እንዲሁም በተመሳሳይ አቶ ጌታቸው ረዳ በጅማ እንዲሁ ጋሻና ጦር መሸለማቸው ይታወሳል። ሁለቱንም በጥንቅራችን አካተናል። የኢትዮጵያ ሕገ መንግስት ኢትዮጵያውያን ዜጎችን የመሬት ባለቤት አላደረገም። ይሁንና በኢትዮጵያ የውጭ ዜጎች በሊዝ የመሬት ባለይዞታ እንዲሆኑ የሚፈቅደው የአዋጅ ረቂቅ በነገው ዕለት ለፓርላማ ሊቀርብ ነው። ፓርላማውም ያጸድቀዋል ተብሎ ይጠበቃል። ከሰሞኑ የጤና ሐኪሞች ንቅናቄ የሚታወስ ነው። ይሁንና የሐዋሳ ዩኒቨርሲቲ ኮምፕሬንሲቭ ሪፈራል ሆስፒታል ሬዚደንትና ኢንተርን ሐኪሞች አንመለስም በማለት ዩኒቨርሲቲው ተደጋጋሚ ማስጠንቀቂያዎች ቢለጥፉም ተማሪዎቹ ወደ ግቢው አንመለስም በማለታቸው ምክንያት እስካሁን ተዘግቶ እንደሚገኝ ተሰምቷል። ይህንንም በጥንቅራችን አካተናል። በቅድሚያም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 ችግሮችን አስመልክቶ የተቃውሞ መግለጫ አውጥቷል። በመግለጫውም አቶ ጌታቸው ለፋና ቴሌቪዥን የሰጡትን ቃለ መጠይቅ የህግ ልዕልና ለማረጋገጥ ያለመ ሳይሆን የህዝብን የትግል ታሪክና ቀጣይነት የሚያጎድፍና የሚያጨልም በቂም በቀል የታጨቀ ነው ሲል ገልጾታል። በስልጣን ቆይታቸው የታዩ ውድቀቶች ሙሉ በሙሉ ወደ ሌላ አካል ሲያላክኩና ከሳሽ ሲሆኑ ሰንብተው ያለው ጽህፈት ቤቱ ይህ ወደ ሚዲያ ፕሮፓጋንዳ የወረደ ኃላፊነት የጎደለው ተግባር ነው ብሏል። የጽህፈት ቤቱ መግለጫ አቶ ጌታቸው ህገወጥ የሰዎች ዝውውር አስመልክቶ በብዙ ጥረት ተጠንቶ ወደ እጃቸው የገባ ኮፒ ያልተደረገ ሰነድ በወቅቱ ተጠያቂነት ሳያረጋግጡ ቀርተው አሁን በማህበራዊ ሚዲያ እንዲሰራጭ አድርገዋል ሲሉም ይከሳል። ይህ ኃላፊነት የጎደለው ተግባር ሊያጠቋቸው የፈለጓቸው ግለሰቦች ላይ ብቻ ያነጣጠረ ሳይሆን ፍትህና ተጠያቂነት እንዲረጋገጥ የሚደረገው እንቅስቃሴ የሚጎዳ በጥናቱ ተሳትፎ የነበራቸውና አካላትና ቤተሰቦቻቸው ጭምር ለአደጋ የሚጋልጥ የነውር ነውር ነው ሲል በምሬት ወቅሷል። የጊዜው አስተዳደሩ ፕሬዝዳንት በመሆናቸው ብቻ ያወቁትን ምስጢር እንደ አንድ የህዝብ ብሔራዊ ጉዳይ ከመጨረሻ መጠበቅ ሲገባቸው ለርካሽ ገበያ ማቅረባቸው ማንነታቸውን ያሳየ ተግባር ነው ሲል አቶ ጌታቸው ረዳን ወርፈዋቸዋል። የፕሬዝዳንት ጽህፈት ቤቱን መግለጫ ተከትለው ወዲያውኑ ምላሽ የሰጡት አቶ ጌታቸው ረዳ የተጠናው ጥናት ተንተርሶ ወደ እርምጃ እንደማይገባ ስላወኩኝ ወደሚመለከተው የበላይ አካል መረጃው ልክ ያለው ብለዋል። ሚኒስትሩ በጥናት ሰነዱ መሰረት ህጋዊ እርምጃ ሊወሰድባቸው ከሚገባ ተጠያቂዎች አንዳንዶቹ ከሀገር ወጥተዋል ሲሉም ገልጸዋል። ሰው መሸጥ ወይም ስሌቭ ትሬዲንግ ኢን ሞደርን ፓራላንስ ለትግራይ ህዝብ የማይመጥን ወንጀል ነው የሚል አገላለጽ በፕሬዝዳንት ጽፈት ቤት በወጣው መግለጫ የለም ያሉት አቶ ጌታቸው ሰነዱ ግለሰቦችን ከማጥቃት ባለፈ የህግ ልዕልና እንዲረጋገጥ ያለመ ነው ሲሉም አብራርተዋል። ከሰሞኑ አንድ ሚስጢራዊ ሰነድ ሾልኮ ወጥቶ ከፍተኛ መነጋገሪያ ሁኗል። በማህበራዊ ሚዲያዎችም በርካቶች እየተቀባበሉ ይገኛሉ። ሚስጥራዊ ሰነዱ የህገ ወጥ የሰዎች ዝውውር በብዛት ኤርትራውያን በህገ ወጥ መንገድ ማዘዋወር የሚመለከትና ሌሎችን ጉዳዮች ላይ የተጠና ሰነድ ሲሆን በአራት ክፍሎች የተከፋፈሉ ስልሳ ዘጠኝ ገጾች አሉት። በሰነዱ በጥናት የተለዩ የወንጀል ተግባራት ስልጣን ያለ አግባብ በመጠቀም በወንጀል የተገኘን ገንዘብ ህጋዊ አስመስሎ በመያዝ እና በማዘዋወር ሰው ማፈን እና መሰወር፣ በጎወጥ መንገድ ሰዎችን ከአገር ወደ አገር ማዘዋወር፣ የመንግስት ስራ ምቹ ባልሆነ መንገድ መምራት፣ ኃላፊነት ባልተገባ መንገድ በመጠቀም ሙስና እና መፈጸማቸውን ያረጋግጣል። በሰነዱ በተጠቀሱት የወንጀል ተግባራት በሰራዊት አመራር ያሉ የነበሩ የጀኔራል ማዕረግ ካላቸው ከፍተኛ ወታደራዊ መኮንኖች እስከ ቀበሌ አመራር ያሉ አስተዳዳሪዎች፣ ነጋዴዎች እና ሌሎች የሚገኙባቸው 231 ተጠርጣሪዎች በስምና አድራሻቸው ተጠቅሷል። ሰነዱ በህገወጥ መንገድ የተዘዋወሩ ኤርትራውያንን ስም፣ የተዘዋወሩበት ቦታና ቀን፣ ያረፉባቸው ሆቴሎች፣ እንዲሁም ለህገወጥ ዝውውሩ ገንዘብ ገቢ ያደረጉባቸው የባንክ ሂሳብ ቁጥሮችም ሰፍረዋል። የጥናቱ ሰነድ የሰው ማስረጃ፣ የድምጽ ግጂ እንዲሁም በድብቅ የተቀረጸ ምስል ያካተተ እንደሆነ ይዘረዝራል። በሰነዱ በቀንደኛ ተጠርጣሪነት ከተጠቀሱት ከፍተኛ መኮንኖች አንዱ የሆኑት ተወልደ ገብረ ትንሳኤ ወይም እምበብ በቅርቡ ከሀገር መውጣታቸው መውጣታቸው አቶ ጌታቸው ረዳ በቅርቡ ከፋና ቴሌቪዥን በነበራቸው ቆይታ መጥቀሳቸው ይታወሳል። ከሁለት ዓመት በፊት ጌታቸው ረዳ የትግራይ ክልል ፕሬዝዳንት ሆነው ሲመረጡ በኦሮሚያ ክልል በጅማ ጋሻና ጦር በስጦታ መልክ መሸለማቸው የሚታወስ ነው። ይሁንና የትግራይ ጊዜያዊ አስተዳደር ፕሬዚዳንት ሌተና ጀነራል ታደሰ ወረደም ከጅማ ህዝብ የጦርና ጋሻ ስጦታ ተበርክቶላቸዋል። በርካቶችም በዚህ መረጃ ዙሪያ በማህበራዊ ሚዲያዎች እየተነጋገሩበት ይገኛሉ። ኢትዮጵያውያን ዜጎች የመሬት ባለቤት ሳይሆኑ በኢትዮጵያ የውጭ ዜጎች በሊዝ የመሬት ባለይዞታ እንዲሆኑ የሚፈቅድ የአዋጅ ረቂቅ በነገ ዕለት ለፓርላማ ሊቀርብ ነው። የውጭ ዜጎች በኢትዮጵያ መሬትን በሊዝ በባለቤትነት መያዝ የሚያስችላቸው የአዋጅ ረቂቅ በነገ ዕለት ለሕዝብ ተወካዮች ምክር ቤት ይቀርባል። ኢትዮጵያዊ ዜግነት የሌላቸው ግለሰቦች በኢትዮጵያ መሬትን የመሬት ቤትን የመኖሪያ ቤትን ወይም ተያያዥ ግንባታዎችን በባለቤትነት ለመያዝ ቢያንስ 150 ሺህ የአሜሪካ ዶላር ሊመድቡ እንደሚገባ በአዲሱ አዋጅ ተደንግጓል። የውጭ ዜጎች በኢትዮጵያ የማይንቀሳቀስ ንብረት ባለቤት ወይም ባለይዞታ የሚሆኑበትን አግባብ ለመደንገግ የወጣውን ይህ አዋጅ የሚኒስትሮች ምክር ቤት ተወያይቶ ለፓርላማ የመራው ከሁለት ሳምንት በፊት ነበር። አዋጁ የተዘጋጀው የውጭ ዜጎች በኢትዮጵያ የመኖሪያ ቤት ባለቤት የሚሆኑበት ወይም ለመኖሪያ ቤት ግንባታ የሚውል መሬት የሚያገኙበትን ሕጋዊ አሰራር ለመዘርጋት እንደሆነ በመግቢያው ላይ ሰፍሯል። መኖሪያ ቤት ማለት ለግለሰብ ወይም ለቤተሰብ መኖሪያነት የሚያገለግል ለንግድ ዓላማ መዋል የማይፈቀድ ቤት እንደሆነ በአዋጅ ረቂቁ የትርጓሜ ክፍል ላይ ተቀምጧል። ሆኖም ይህን መሰሉን ቤት ለመኖሪያነት ዓላማ የማከራየት መብት የተጠበቀ መሆኑ አዋጁ አመልክቷል። የኢትዮጵያ ህገ መንግስት ግን ከዚህ በተጻራሪው የቆመ ነው። ዜጎች የመሬት ባለቤት ባልሆኑበት በኢትዮጵያ ህገ መንግስት የውጭ ዜጎች የመሬት ባለቤትነት እንዲሆኑ በጠቅላይ ሚኒስትር አብይ አህመድ ውሳኔ መሰረት በነገው ዕለት በተወካዮች ምክር ቤት የሚቀርበው የሚጸድቀው ረቂቅ አዋጅ በበርካቶች ዘንድ ትችትን እያስተናገደ ቀጥሏል። በኢትዮጵያ የጤና ባለሙያዎች ከፍተኛ የተባለ ንቅናቄ ላይ ናቸው። የሐዋሳ ዩኒቨርሲቲ ኮምፕረንሲቭ ሪፈራል ሆስፒታል ሬዚደንትና ኢንተርን ሐኪሞች ከግቢው እንደወጡ እንዳልተመለሱ ተሰምቷል። ከቀናት በፊት በሰሞነኛው የጤና ባለሙያዎች እንቅስቃሴ ምክንያት የሐዋሳ ዩኒቨርሲቲ ኮምፕረሄንሲቭ ሪፈራል ሆስፒታል ሬዚደንት እና ኢንተርን ሐኪሞች በከፊል ስራ ማቆማቸውን ተከትሎ ዩኒቨርሲቲው ተደጋጋሚ ማስጠንቀቂያ ዘል ማስታወቂያዎችን ያወጣ ቢሆንም የወጡ ሐኪሞች አለመመለሳቸው ተሰምቷል። ማስጠንቀቂያው የሙያ ክብራችንንና አገልግሎታችንን የማይመጥን ከመሆኑም በላይ ዛቻና ማስፈራሪያ የታከለበትና የሬዚደንት ስር ያስከተለ ስለነበር ካሳለፍነው ሐሙስ ጀምሮ ሙሉ በሙሉ ስራ ለማቆም ተገደናል ሲሉ ዶክተሮቹ ተናግረዋል። እስከ ትናንት ድረስ አንድ ጽኑ ህሙማን ክፍል ታካሚን ከሚከታተል ሬዚደንት ሐኪም በስተቀር ሁሉም ኢንተርና ሬዚደንት ሐኪሞች ሆስፒታሉ ለቀው መውጣታቸውን የሚያስረዱት ሐኪሞች በአካዳሚክና ብቃት ማነስ የተባረሩ ሬዚደንት ሐኪሞችን ለመመለስ የመሞከር አዝማሚዎች ውስጥ ካሉ ተማሪዎች ሰምተናል አዝማሚዎችን ውስጥ ካሉ ተማሪዎች ሰምተናል ሲሉ ገልጸዋል። የፋኖስ ኒውስ ቱ ዴይ ቤተሰቦች ለሰዓቱ የመራራጥንላችሁ ዘገባዎቻችን እኚህን ይመስሉ ነበር። ስለተከታተላችሁን ከልብ እናመሰግናለን።